በቅድሚያ የጋሽዬ ልጆች በጣም ነው የማከብራችሁ፣ ሞወዳችሁ አብርሽ፣ ኤፋ እና ሀይሚዬ። ነገር ግን ዛሬ ለአብርሽ እና ለኤፋ ወሳኝ መልእክት አለኝ። ሜንሽንም አደርጋለሁ፣ ሸርም አድርጋችሁ አድርሱልኝ። ኤፋ እና አብርሽ ምርጥ ወንድም ናችሁ፣ ለሀይሚዬ ማለት ነው ኮትኩታችሁን ያሳደጋችኋት ልጅቷን አብራችሁ ያደገች ልጅ ነች። ከእናንተ ጋር እኛ ስናቀው ማለት ነው። ዛሬ ላይ ግን በወደደችው እና ባመነችው ጓደኛ በሚዲያ ባገኘችው ዝናና ክብር የሰው መውደድ ያንን የሰው መውደዷን ለማጥፋትና ለማበላሸት እንዲሁም በሰው ዘንድ ለማስጠላት የራሱን ስም ለማጥራት ጓደኛውን ሃይሚን የጎዳቻ ሴጋ ጓደኛውን ፍጼን ላከ እዛች ሃይሚ የጎዳቻት ሃይሚን እና ብሩኬንና እና ሃይሚን ያጣላች የብሩኬ ቤስት ፍሬንድ ሶስና ትባላለች። እሷን ጋ የእሱን ስም ለማጥራት ጓደኛውን የእሱን አብሮ አደጉን ጓደኛ እሷ ጋር ላከ እና አሁን ላይ ማለት ነው እኔ ለእናንተ ማለት የምፈልገው ሀይምዬ ሚዲያ ላይ ልክ እንትን አይዞሽ ባይ እንደሌላት እና ከአጠገቧ ማንም እንደማይቆምላት ነው እየታየች አለችው። እሱ ጓደኛውን ላከ የእሱን ስም ለማጥራት። እናንተ ስለ እህታችሁ አይመለከታችሁም? እንዲህ ምነው ዝም አላችሁ? ለምንድን ነው አለንልሽ አትከፊ ማትሏት ለምንድን ነው እሷ እሷ ዝቅ እንድትደረግ በዚህን ደረጃ ሲካሄድ እናንተ ዝምታችሁን የሰበራችሁት ለምንድን ነው? አብርሽና ኤፋ ማለት ነው አይኖ እናውቃችኋለን። አስተዋይ ናችሁ። አይኖ በሃይሚ ድርድር እንደማታቁ እናውቃለን። ግን ዝምታችሁ ለምንድን ነው? አይኖ የእናንተም ችግር አለ እዛ ጋር። አብርሽም የእሱ ችግር አለ እዚጋ። ከሩታ ጋር ሰላም አይደለም። ኤፋዬም አላውቅም ከቤዚ ጋ ሰላም ይሁን አይሆን፣ በሱ ብዙም አይደሉም። በባለፈው ለታ ትንሽ ተጋይተው እየተጨቃጨቁ ነበረ። ግን ጊዜ አታችሁ ነው ወይ ነው ጊዜ አታችሁ ነው ወይ? ለምን መስመር አትዝ አታስዙም? ነገሩን ወይንም አስታርቁ የሚታረቁ ከሆነ ነገሩን በንግግር ፈታችሁ። እነዚህ ልጆች የሚታረቁ ተሆነ አስታርቁ። ከህይወቷ እስከ መጨረሻው ድረስ እንዲወጣ የምትፈልጉ ከሆነ ደግሞ አስወጡት። ለምን ህይወቷ ውስጥ ሆኖ ሰላሟን እያሳጣት ነው ያለው? አሁን ለምሳሌ ትናንትና በጣም ነው ሀይምዬ የተናደደችው። ከሚባለው በላይ ተናዳለ። ያችን ሴት ይዞ አፏፏን አፏፏን አፏፏን ስትላ ስትናገራት ነበረ ሀይምዬ። ሀይምዬ ግን ምንድን ነው ማስመሰል አትችልም። ማስመሰል ስለማትችል ነው የተጎዳችው። አስመስሎ መኖር አትችልም። በቃ የአስመስሎ ህይወት አትወድም። በቃ አለቀ። ማንም ግን ይሄንን አልተረዳትም። ማንም ማለት ነው። እሷ ማትፈልገው ህይወት ውስጥ ራሱ እየገፋፋ እያስገባት ያለው ራሱ ብሩኬ ነው። አው አሁን ሀይሚዬ ከዚህ ልጅ ጋር መምጣት አልፈለገችም። ነገር ግን እሱ ማድረግ የሚችለውን ነገር ማድረግ እንደምትችል ለማሳየት ያክል ነው። ግን እሱ ያ ሁሉ ራሱ አልገባውም። እኔ ነኝ ይችል ልጅ እየገፋዋት ያለሁትኝ ይች ልጅ እኮ ለእኔ ምንም አልበደለችኝም ብሎ እንኳን ቆም ብሎ ለሰከንድ አላሰበም። ሶ ለምንድነው ማትፈቱት ችግሩን? ለምንድነው እንደ ቤተሰብ ስሆናችሁ መሀል ገብታችሁ ማታስታርቁት? ወይስ እኔ አላቅም ለምን ዝም እንዳላችሁ አላቅም ኤፍሬምና አብርሽ ማለት ነው ወይንስ ስለ ሀይሚ አይመለከታችሁም አደገች ብላችሁ ነው እንዴ ብታድግስ ብታድግስ እንዴ ብታድግም እኮ ቤተሰብ መከታ ነው ምንጊዜም ቢሆን ልጅ አደገ ብሎ መንገድ ላይ ጥልም መንገድ ላይ ሲወድቅ ዝም ብሎ አይመለከትም። አይደለ እንዴ ታዲያ ሰው እንደሌላት እየታየ እሱ የራሱን ጥፋት ለመሸፋፈን ጓደኛውን ሶስና ጋር እየላከ። ሀይሚ ጥፋተኛ እንደ ጥፋተኛ ተቆጥራ ስሟን ለማበላሸት በዝህን ያክል ርቀት መሄድ በጣም ነውር ነው። ኤፍሬምና አብርሽ የምታስታርቁ ከሆነ አስታርቁ። ልጅቷ ሰላም እርቋታል። ባለፈው ዕለት ሰውነቷ ትንሽ ሞላ ብሎ ነበረ፣ ጉንጮቿ ድንቡሽ ብሽ ብላ ምናምን ነገር። አሁን በሁለት ቀን ውስጥ ይኸው ምጥጥ አለች። ሀሳብ ነው ሰውን የሚያከሳ ሀሳብ ነው ሰውን ስጋ ጭርስ የሚያደርግ። እሷ በሀሳብ ተውጣለች። ያንን እንኳን የሚረዳ ሰው አታለች። ለሰከንድ እንኳን እንደ ሰው ሆነው ሴቶች እንኳን አሉ፣ እዛ ጋር በእሷ ላይ የሚፈርዱ ያለምንም ጥፋቷ ያለምንም ስራ ስም ለመስጠት ማለት ነው። ነገር ግን ይውላችሁ እውነት ትመነምናለች እንጂ አትቀርም። ትወጣለች ሁሉም እውነቷ ትወጣለች። ግን በዝን ያክል አለባብሶ መኖር በጣም ይደብራል። አሁን ከዛች ልጅ ጋራ መተቃቀፍ መተሻሸት ምንም ይሉት ነው? ምንም ይሉት ነው? እኔ ለሃይሚ ብሩኬ ያ ሁሉ ተስፋ መስጠት የውሸት ነበረ። እኔ የተረደውትኝ ማለት ነው። በቃ የውሸት የውሸት ህይወት እንደሆነ ነው የተረደውትኝ እግዚአብሔርን ተስፋ የሰጣት ሰው አይመስልም። ከነዚህ ከዚህ ሴት ጋር አሁን ካመጣል ሴት ጋር እንደዛ ሲለጣጠፍ ተስፋ የሰጣት ራሱ አይመስልም። ግን በዚህ ልክ በጣም ነውር ነው፣ ይደብራል። ኤፋና አብርሽ ግን ይሄንን ነገር ምታስታርቁ ከሆነ አስታርቁ። ልጅቷ ግን እያየናት እየተጎዳሽ ነው። እናንተ አጠገቧ ያላችሁት የምትቀርቧት እናንተ ናችሁ። ችግሩን የምትፈቱት ከሆነ ፍቱልን። ልጅቷ ማጣት አንፈልግም፣ ሀይሚን ማጣት አንፈልግም። ተተረዳችሁን ማለት ነው። የምትረዱን የምትሰሙን ከሆነ ገና ብዙ ነገር እንጠብቃለን ከሷ ማለት ነው። አው እና እባካችሁ፣ እባካችሁ ችግሩን የምትቀርፉት ከሆነ ቅረፉ። ብሩኬ ደግሞ ችግርህን ራስ መወጣት ስትችል ፍጼን የላከው ሶስና ጋር ለምን እንደላካት ጠንቅቀን እናውቃለን። የራስን ስህተት ለመሸፎን በሚዲያ እንዳትጠላ ያደረግከው ነገር ነው። እዚ ጋር ማንም ሰው ደንቆሮ አይደለም፣ ሚዲያ ላይ እናውቃለን፣ ሁሉንም እንረዳለን። አንተ ግን እኛን እንደሞኝ እንደህፃን ልጅ አትመልከተን። ስለሰራው ስተትም ታለ ስተትም ኖረብህም አልኖረብህም ሀይሚን ብትፈልጋት ኖሮ ይቅርታ ጠይቃት ነበረ። በሰበባ ሰበቡ ከእሷ መራቅ ፈልገ ያደረግከው ነገር ነው። አለቀ። ተነቅቶብሃል። አንተ ራካት አራካት ያአንተን እጥፍ ያንተን እጥፍ ወርቅ የሆነ ሰው ወደ ህይወቷ ይመጣል እንጂ ከአንተ ያነሰ ሰው አይመጣም። ይሄንን እያወክበት ማለት ነው። የምትናገረውን ነገር ራሱ ተቀይረሃል፣ ተቀይረሃል። የሰው ልጅ ሲቀየር ያስጠላበታል፣ መስመሩን ሲሰት፣ የመጣበትን ሲረሳ። አስተውል። ቆም ብለህ ለሰከንድ እንኳን ማስተዋል ይገባል። የሰው ልጅ ሲያስተውል ነው ህይወቱን መኖር የሚችለው ሳያስተውል፣ በደፈ ነው። እንደዚህ እውር እንደመራው ሲራመድ መጨረሻው አያምርም። መጨረሻ አያምርም። አቶ ብሩኬ መስሎህ ነው? ለዛሬ ብትስቅ፣ ለዛሬ ሴቶች ካጠገብህ ቢያጨበጭቡልክ፣ ለዛሬ እንደፈለግ ሀይምዬ እንዳለችው የተለያየ ቦርሳዎችን ብትቀያይር፣ መጨረሻ ግን አያምርም። ምክንያቱም የንጹህ ሴት እንባ ይይዘሃል። ይህንን እያሰብክ ብትራመድ ጥሩ ነው። ከተመቸግ ምክሬን ሴፍ አድርገው። ለማንኛውም የኔ ውድ ቤተሰቦች ላይክ፣ ሼር አድርጋችሁ ለኤፋዬና ለአብርሽ ለጋሽዬ ወርቆች አድርሱልኝ።